ቢያንስ ከሳምንት አንዴ ማድረግ ያለብን ዘዴ አሳያቸዋለሁ ማለት ነው። ይህ ምንድን ነው? ስልካችንን አብዛኛው ጊዜ እየተጠቀምንበት እያለ ከስልካችን ፓርቶች መካከል የሚጎደው የስልካችን ስፒከር ነው ማለት ነው። የስልካችን ስፒከር እንግዲህ እንዳይበላሽ ደግሞ የምናደርግበትን ወይም ጥንቃቄ የምናደርግበትን መንገድ በቀላሉ በሁለት አይነት መንገድ እናያለን ማለት ነው። ስልካችን ስፒከር እንግዲህ የሚበላሸው በሁለት አይነት መንገድ ነው። አንደኛው ሳናስበው ነው፣ ሁለተኛ ደግሞ በኬርለስ ነው ማለት ነው። ሳናስበው የሚፈጠሩ ነገሮች ምን አሉ? መንገድ ላይ እየተጓዝን እያለ ስልክ እያወራን ዝናብ ሊመታን ይችላል አለ በስተቀር ግን ወይ ወድቀንም ውሃ ውስጥ ሊገባብን ይችላል ማለት ነው። ስለዚህ ዝናብ ቢመታን እንኳን በቀላሉ እንዴት የስልካችንን እስፒከር ማጽዳት እንደምንችል በቀላሉ እናያለን ማለት ነው። ሌላኛው ሲቀጥል እንግዲህ ስራ ይዘን በስራ በያዝንበት ሰዓት ለምሳሌ እንደ አፈር የመሳሰሉ ነገሮች ወይም እንደ ደቃቅ የሆኑ ነገሮች ቤት ውስጥ ያሉ ስራ ስንሰራ ሊሆን ይችላል እነሱ እነሱ ስልካችን እስፒከር ላይ በመትነን ገብተው ስልካችንን እስፒከር በማፈን ያኮረ ይሞክሯል ወይም ሙሉ ለሙሉ ስካድኝ ጸጥ ሊል ይችላል ማለት ነው። ስለዚህ እንደዚህ አይነት ነገሮች ሲፈጠሩ ቢያንስ ቢያንስ ከሳምንት አንዴ የስልካችንን ስፒከር ማስተካከል አለብን ማለት ነው፣ ወይም ማጽዳት አለብን ማለት ነው። እሱን የምናጸደው እንግዲህ በምን አይነት መንገድ ነው የሚለው በሁለት አይነት መንገድ እናጸደዋለን። የመጀመሪያው ደረጃ ዌብሳይት ነው። ከዛ ሲቀጥል ደግሞ አፕሊኬሽን ነው ማለት ነው። በማናቸውም አፕሊኬሽን በአንድሮይድም በአይፎንም የምናገኘው አፕሊኬሽን ነው ማለት ነው። ፍሪ ነው፣ ምንም የሚያስቸግረን ፕሮሰስ ወይም ስቴፕ የለውም ማለት ነው። በቀላሉ ስልካችንን ስፒከር ማጽዳት ይኖርብናል ማለት ነው። ስልካችንን ስፒከር በቀላሉ ሊዘጉት ወይም ሊያበላሹት የሚችሉ ነገሮችን ሙሉ ለሙሉ ሪጀክት ያደርግልናል ማለት ነው። እነሱን እንዴት አድርገን ነው የሚለውም ሙሉ ዝርዝሩን እንመለከታለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከመሻገራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል ማለት ነው። እንግዲህ የስልካችን ስፒከር እንዳይበላሽ የምናደርግበትን ቀላሉ መንገድ እንመለከታለን ማለት ነው። የመጀመሪያው እርጃ ምንድነው የምናደርግ ዌብሳይቱን እንጎበኘዋለን ማለት ነው። እናንተ የምትፈልጉት ብሮዘር ላይ መግባት ትችላላችሁ፣ እኔ ግን ክሮም ላይ እገባለሁ ማለት ነው። ስም እንደዚህ ስጫ ነው እንግዲህ ሰርች ሲያደርግልኝ ይቆያል ማለት ነው። እንደዚህ መጣለ ሰርች ባሩ ላይ ሄድና ምን እንላለን እዚህ ከጎን ያላችሁን ጽሑፍ ማስገባት ትችላላችሁ ማለት ነው። ስለዚህ ፊክስ ፊክስ እንላለን ማለት ፊክስ ማይ ስፒከር እንላለን ማለት ነው። ስፒከር ብለን እንጽፋለን ማለት ነው። ስፒከር ብለን እንደዚህ ስንጽፍ ዌብሳይት ነው ማለት ነው። እዚህ ጋር ላይ የምትመለከቱት የመጀመሪያው ይመጣላችኋል ማለት ነው። እዚህ ጋር ላይ የምትመለከቱት ፊክስ ማይ ስፒከር ኢንጀክት ዋተር ፍሮም ፎን ኤንድ ስፒከር ሲላል ማለት ነው። ስለዚህ ይሄ ዌብሳይት ነው ማለት ነው። እሱን አንድ ጊዜ እንጫነዋለን። እሱን ስንጫነው ምንም የምንሄደው ፕሮሰስ የለም። እንደዚህ አይነት ነው የሚመጣልን ማለት ነው። እንደዚህ የሚመጣልን ምንድነው አንዳንድ ማስታወቂያዎች ይመጣሉ። እነሱ ሲመጡ ባክ እያላችሁ ታልፏቸዋላችሁ ማለት ነው። ስለዚህ ይሄኛው ዌብሳይት እንግዲህ ምንድን ነው የሚያገለግለው ካላችሁ የስልካችሁ ስፒከር ሙሉ ለሙሉ ውሃ ዘግቶት ከሆነ ወይም ውሃ ውስጥ ልጆች ከቶባችሁ ከሆነ ወይም ስራ ልብስ ስታጥቡ የተለያየ ነገር ስታደርጉ ወይም እናንተ ሻወር በምትወስዱበት ሰዓት ውሃ ሊገባው ይችላል። ስልካችሁ ወይም ዘሎ ሊወድቅባችሁ ይችላል። አሊያ በስተቀር ሳታዩት ወዘተ፣ በፍጥነት ገብታችሁ እዚህ ዌብሳይት ላይ በጎን ያስቀምጥላችሁ። እንደዚህ ገብታችሁ እዚህ ጋር የሚመጣላችሁ አንድ እንትን አለ። እሷን ትነኩታላችሁ ማለት ነው። እሱን አንድ እዚህ እንደዚህ ስትነኩት ቀጥታ ድምጽ ያሰማችኋል። እንደ ሰማችሁት እንግዲህ በእንደዚህ አይነት የስልካችን በኃይለኛው ንዝረት እያስነዘረ የቀጥታ ውሆች ካሉ አጓራዎች ካሉ የተለያዩ ብናኝ ነገሮች ካሉ በፍጥነት እንደዚህ እያደረገ ያስወጣል ማለት ነው። እናንተ ይሄንን ቀጥታ በምትነኩበት ሰዓት ስፒከሩ ላይ ሙሉ ለሙሉ ያሉ ቆሻሾች ካሉ፣ ያሉ ውሆች ነገር ካሉ፣ ለስልካችን ስፒከር አደጋ የሚሆኑ ነገሮች ካሉ በእንደዚህ አይነት ሙሉ ለሙሉ እያስነዘረ ያስወጣዋል ማለት ነው። ብዙ ሰዓት ጊዜ ስልካችሁን ስፒከሩ ወርታች አድርጋችሁ ብታደረጉት ይመረጣል ማለት ነው። ምክንያቱም ወርታች ስፒከሩን በኩል እንዲወጣ ሆ በቀላሉ ወይም አቧረው ወይም ብናኙ በቀላሉ መንገድ በሚወጣበት ዘቅዘቃችሁን በማስቀመጥ ቀጥታ ይህንን ታስጮሁታላችሁ ማለት ነው። ስታስጮሁት ሙሉ ለሙሉ ስፒከሩን አጽርቶ እንደጨረሰ ራይት ያደርግላችኋል ማለት ነው። ስለዚህ እኔ ራይት ስኪል ድረስ እጠብቀዋለሁ ማለት ነው። አብረን ተከታትለ ነው እንመለስ እንደዚህ አድርጋችሁ እንግዲህ እስከ መጨረሻው ድረስ ሙሉ ለሙሉ በመጠበቅ ለረጅም ሰዓት ጊዜ በማስጮህ ሙሉ ለሙሉ ያለንን የስፒከር ስፒከር አደጋ የሚሆነችን ሙሉ ለሙሉ ማስወገድ ትችላላችሁ ማለት ነው። ስለዚህ በዚህ ዌብሳይት ለግብታችሁ ፍሪ ነው። በአንድሮይድም፣ በአይፎንም በማናቸውም ስልክ በመግባት ይህንን ዌብሳይት በመጻፍ ሙሉ ለሙሉ ስፒከራችሁ እንዳይበላሽ ወይም ስልካችሁ ለረጅም ጊዜ መጠቀም የምትችሉበት አንዱ መንገድ ይሄ ነው ማለት ነው። ስለዚህ በዌብሳይት መጠቀም እንችላለን። አዲያ በስተቀር ዌብሳይቱ ላይ ደግሞ ካስቸገራችሁ አፕሊኬሽኑን በማውረድ ደግሞ ማየት ትችላላችሁ ማለት ነው።

ተመልሻለሁ እንግዲህ ቀጥታ ዌብሳይቱን በደንብ አይተናል ማለት ነው። ስለዚህ አሁን ደግሞ ወደ አፕሊኬሽኑ እንሄዳለን ማለት ነው። አፕ ተጫኑ፣ አፕሊኬሽኖች መካከል ትፈልጉና አፕሊኬሽን ትጠቀማላችሁ። እኔ ግን ለናንተ ለማሳየት ስለፈለኩኝ እዚህ ጋር የምትመለከቱት አፕሊኬሽን ነው ማለት ነው። ይሄኛው ነው። ይሄንን እንግዲህ እነከዋል ማለት ነው። አፕሊኬሽኑ ቀጥታ እንግዲህ እንደዚህ ስከፍተው ሙሉ ለሙሉ የሚጠይቀኝ ስቴፕ የለም ማለት ነው። ቀጥታ እንደዚህ ነው የሚከፍትልኝ። እንደዚህ ከከፈተ በኋላ እዚህ ላይ እንደምትመለከቱት እዚህ ጋር እንግዲህ ክሊን ስፒከር ሚላል ማለት ነው። ክሊን ስፒከር የሚለውን ስንነከው ቀጥታ እያስነዘረ ኦሆቹም ሆኑ አጓራዎችን ሙሉ ለሙሉ ሪጀክት ያደርግልናል ማለት ነው። ስለዚህ ዌብሳይቱ ላይ ተጠቅማችሁ፣ ዌብሳይቱ ካስቸገራችሁ ደግሞ እዚህ አፕሊኬሽኑን በመክፈት እንግዲህ ክሊን ስፒከር የሚለው ስትጫኑት በጣም እያስነዘረ ያስወጣልናል ማለት ነው። እንደነገርኳችሁ እንግዲህ መግቢያው ጋር ወይም አንደኛው ዌብሳይቱ ላይ እንደተነጋገር ነው ስልካችንን ስፒከር ወርታች በመዘቅዘቅ ውሃም ሊሆን ይችላል አቧራም ሊሆን ይችላል ሙሉ ለሙሉ ያጸዳልን ማለት ነው። በተለይ በተለይ ውሃ ውስጥ ውሃ ውስጥ ስልካችሁ ተገባ በፍጥነት ገብታችሁ ይሄንን ነው መጠቀም ያለባችሁ ማለት ነው። ምክንያቱም ቀጥታ እንዲያስወጣው ከስልካችን ስፒከር ብልሽት የሚታደግልን እጅግ እጅግ ትልቅ ዌብሳይት ስሌትና ትልቅ አፕሊኬሽን ናቸው ማለት ነው። ስለዚህ ክሊን ስፒከር የሚለውን አንድ ጊዜ ተጭነን እንመለሳለን። እንደምትመለከቱት እንግዲህ ሙሉ ለሙሉ ጨርሶ ራይት አድርጎልኛል ማለት ነው። ስፒከር ውስጥ ወይም ስልኬ ጋር ያሉ ስፒከር አስጊ ወይም በጣም አደገኛ የሆኑ ነገሮች፣ ውሆች ካሉ፣ ቆሻሾች ካሉ ሙሉ ለሙሉ ጨርሷል ማለት ነው። ስለዚህ ስለ ጨርሰ የስብየው እመለሳለሁ ማለት ነው። ስለዚህ ሙሉ ለሙሉ እንደዚህ አድርጌ ሙሉ ለሙሉ የኔ ስፒከር ምንም አይነት ችግር የለበት ማለት ነው። እንግዲህ በዌብሳይቱም ተጠቅመናል ማለት ነው፣ በአፕሊኬሽኑም ተጠቅመናል ማለት ነው። ስለዚህ ይሄንን አፕሊኬሽን የምናደርግበት አፕሊኬሽን ማን ይባላል የሚለውን አብረን እንመልከት። ወደ ፕላይ ስቶር ውስጥ ትገባላችሁ ማለት ነው ስቶር ላይ ተፈልጉና ፕላይ ስቶር ላይ ትጠቀማላችሁ ማለት ነው። ፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ። አንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ ማለት ነው። እዚህ ጋር ከገባን በኋላ ፊክስ ማይ ስፒከር ብላችሁ ሰርች ስታደርጉ በርካታ አፕሊኬሽኖች ይመጣሉ ማለት ነው። ከነሱ መካከል ግን ወደ ታች ትሄዱና ይሄኞ ነው ማለት ነው። እኔ የተመቸኝ ይሄኞ ነው። በርካታ ነገሮች አሉ። ከነሱ መካከል ግን እናንተ ጋር ዜጋ እንደምትመለከቱት ምን ኢንስቶል ነው የሚላቸው። እኔ ግን ኦፕን ነው የሚለኝ ማለት ነው። ምክንያቱም አውርጄ ስለምጠቀም ማለት ነው። ስለዚህ ይሄ አፕሊኬሽን እንግዲህ በጣም የሚታወቅነው አራት ነጥብ ስድስት ኮከብ የተሰጠ ነው ማለት ነው። ስለዚህ ሶስትና ከዛም በላይ ሬት ተሰጥቷል። በአለም ላይ እንግዲህ አንድ ሚሊዮንና ከዛም በላይ ዳውንሎድ አድርጎ የሚጠቀሙ ነው ማለት ነው። ስለዚህ በሁለት አይነት መንገዶች መጠቀም እንችላለን ማለት ነው። እንግዲህ ስልካችንን ለረጅም ጊዜ ለመጠቀም በጣም አስፈላጊ የሆነ ዌብሳይት እና አፕሊኬሽን ናቸው ማለት ነው። ስለዚህ እነዚህን በምናስነዝርበት ሰዓት እንግዲህ ሰዎች በማይተኙበት ሰዓት ልጆች ወይም በማይተኙበት ሰዓት ሰዎችን እንዳንረብሽ ጸጥ ባለ ቦታ ላይ ገብተን ወይም እኛ ብቻችን ቤት የምንኖር ከሆነ በእንደዚህ አድርገን ከፍተን ቀጥታ ስልካችንን ስፒከር ከመበላሸቱ መታደግ እንችላለን ማለት ነው። ምክንያቱም ስልካችን በጣም በጣም በጣም በጣም ሊበላሽ የሚችለው የመጀመሪያው እጃ ሲጀምር ከስፒከር ነው ማለት ነው። ስፒከሩ ሙዚቃ ስትከፍቱ በት ሙሉ ለሙሉ ድምጽ እያኮረኮረ ወይም በጥራት ላይ ይሰማችሁ ይችላል። ስልክ ስትደዋወል ደግሞ ሙሉ ለሙሉ እያኮረኮራል፣ ወይም እየተቆራረጠ፣ ወይም ሙሉ ለሙሉ ድምጹ አልሰራ ሊል ይችላል ማለት ነው። ስለዚህ ይሄ አደጋ ከመፈጠሩ በፊት ስልካችንን ጥንቃቄ የምናደርግባቸው በእነዚህ በሁለት መንገድ ነው ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ቁራችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አርጉ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ ቸው።